ሰላም ሰላም ውድ ቻናል የቤተሰቦች ዛሬ በአዲስ ቪዲዮ ተመልሰናል። ያው እንደተለመደው እናንተ ፈታና ዘና የሚያደርጋችሁን ቪዲዮ ሰብሰብ ባድርጌ ይችላችሁ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንደዚሁም ደግሞ ሀሳባችሁን ኮመንት ላይ ያስቀምጡልኝ። ይመቻችሁ። ወደ ቪዲዮ እንደገና። አጠር አድርገህ አጠር አድርገህ ስድስት ሺህ ሰው እንዲሰማ ስለፈለግኩ ነው። አጠር አድርገህ ታሪክህን ንገረኝ። አጠር አጠር አጠር አድርገህ እሺ። አጠር አድርጌ በአጭሩ እኛ የመን ነበር የምንኖር። እኔ የመን ነው የተወለድኩት። ኢትዮጵያዊ ናችሁ? አባቴም እናቴም አንተ ኢትዮጵያዊ ናቸው። አዎ ኢትዮጵያዊ ነኝ፣ በአባቴም በእናቴም ኢትዮጵያዊ ነኝ እኔ። እሺ፣ ግን ለለውጥ ብለው ወደ የመን ሄደው ነበረ። የመን ብዙ ስቃይና መከራ አይተው ወደ የለፉብትን ብር አጎታችን በላን፣ እዚህ ስንመጣ ማለት ነው። ብዙ ልጆች ነን፣ አንድ አምስት እንሆናለን። እዛ የተወለደ ነው ማለት ነው እዚህ ስንመጣ ምንም አይነት ንብረት የላችሁም፣ የምንም አይነት ብር የላችሁም በሚል ካደን። ከዛ ያለንን ንብረት ካዱን ማለት ነው። አሁን ያለንበት ሁኔታ እንደምታውቁት አብዛኛው ቪዲዮዎቼ ልታዩ ትችላላችሁ። በዛኛው ሁኔታ ነው ያለሁት። ሸራ ወጥሬ ነው ቪዲዮ እየሰራው የነበረው። በቃ እኔ ያልሞከርኩት ያልወጣሁበት ነገር የለም። እኔ ሎሚ አዞር ነበረ፣ ማዘር ተናግራለች ቪዲዮ ላይ ማለት ሎሚ አዞር ነበረ ለአባቴም እንደዚህ ሴንቴቲክ ገዝቶ ጫማ የሆነ ጫማ ያዞር ነበረ። እሱንም ሄጅ አግዘው ነበረ በክርምት ማለት ነው በትምህርት ትምህርት በሌለ ጊዜ ወጥቼ ያግዘው ነበረ የኮሮና በቃ እኔ ብዙ ስራዎች ሞክሬ ያለው፣ ቲክቶክም ላይ ገብቻ ያለው፣ ዩቱብም ላይ ገብቻ ያለው። አሁን ነው አላህ እያነቃቀኝ ያለው ማለት ነው። አሁን ነው አላህ እየካሰኝ ያለው። በቃ እኔ አጎታችን ንብረታችን በላው። እናቴ አሁን ያለችበት ሁኔታ ጉሊት ነው እየሰራች ያለችው ማለት፣ ቸርችራ ማለት ፍሩት ነው እየሸጠች ያለችው። አባቴ ቆራሌው ነው እየሸጠ ያለ ቆራሌው ለቅሙ ነው እየሸጠ ያለው። ስለዚህ ፕሊዝ እኔ እነሱን መርዳት እፈልጋለሁ። ቢያንስ የቻላችሁትን፣ በቃ የቻላችሁትን። አሁን ጥሩ ታሪክህን ነግረሃል። ቤተሰቦች እዛ የለፉትን የደከሙበትን ትንሽ ብር እዚህ ሀገር አምጥቶ ለአጎትህ ላኩ አጎትህ ኮንዶሚኒየም እንዲገዛ አድርጎ ከዛ በኋላ ጎትም ያንን ብር አልባሌ ቦታ አደረገ። አሁንም መክፈል አይችልም። የሱ ኑሮ ራሱ የመጨረሻ ሌላ ወንጀል ሰርቶ ታሰረ ነው እያልገኛለው፣ ከእናንተ ጋር በማይገናኝ ሁኔታ። ስለዚህ አሁን ጌም ያላችሁ ሰዎች፣ ውጭ ሀገር ያላችሁ ሰዎች፣ ስድስት ሺህ ሰው በጣም ብዙ ነው። ውጭ ሀገር ያላችሁ ሰዎች የምትችሉትን አስር አስር አምስት አምስት ዶላር ጊፍት ብትሰጡት በቃ። አሁን ቅድም አራት ሺህ ኮይን አግኝተዋል፣ አምስት ሺህ አግኝተዋል። እየቆጠርኩ ነው ደብሰ ወቅ ይህንን አላህ ወደ አስር ሺህ ኮይን አግኝቷል። አሁን አንድ 20 ሺህ ኮይን ደግሞ ብትሰጡት በቃ ትልቅ ነገር ነውና አግዙት። እኔም ከነገ በኋላ ልብስ ጫማ ምናምን ማስታወቂያ የሚሰራበትን ነገር እፈጥርለታለሁ። እንደገናም ደግሞ የምችለውን ያክል ተማገዝ አግዘዋለሁ። ነገ እኛ መስቀል አደባባይ ትልቅ ዝግጅት አለን። እዛ ዝግጅት ላይ እንግዳ ሁኖ ይመጣል። ቪዲዮ ይሰራል ያ ቪዲዮ ነገ መተህ የምትሰራው ቪዲዮ የምትሰራው ቪዲዮ እኔ የሆነ ስጦታ ሰጥሃለሁ። አንድ ሚሊዮን ታየልህ ማለት ደግሞ አካውንትህም ያድጋል፣ ሌሎች ሰዎች ማስታወቂያ ሊያሰሩ ይፈልጋሉ ማለት ነው። እኔም ሪፖስት አደረግልሃለሁ። እስኪ አሁን አካውንት ነምበርህን ንገራቸው፣ እሺ? አንድ ሺ ስልሳ አራት ሰባ ስድስት 45 93 7 ነቢላሊ ነው የሚለው። ነቢላሊ አሁን ሌላ ሰው ሌላ ሰው ሌላ አካውንት እንዳትጽፉ ፕሊዝ። ሌላ ሰው ሌላ አካውንት ሱፍ ሰጣለሁ። አንድ ሁለት ሱፍ ሰጣለሁ በአንተ ቁጥር እኔ ከኔ ጋር ትሄዳለ። ሚኒስቴሮች፣ ባለስልጣኖች የሚቀመጡበት ባለሀብቶች የሚቀመጡበት ቦታ ትቀመጣለ። እኔ ጋር የክብር እንግዳ ነህ ማለት ነው። አንተ ነገር ለፊንቴክ የአላ አልሐምዱሊላ። ከዛ ደግሞ ምን እናደረጋለን? እዛው ባለህበት ማስታወቂያ ስትነጋገር እኔ እንዳለው አድርገህ አስበህ ተነጋገር። አንደኛ ነገር በእርግጠኝነት ሶሻል ሚዲያው የአንተ ቪዲዮ አንድ ሁለት ቪዲዮ አይቻለሁ። ቪዲዮዎችን እንዲያውም ቫይራል ይወጣሉ። ቫይራል ስለሚወጡ ሰዎች ይፈልጉታል። ተጨማሪ ደግሞ ባትና እናት የመን እያልኩ ለአጎቴ ገንዘቡ ልኳል። አጎቴ ካህዳቸው እያልከኝ ነው። አጎት አሁን እኔ የእኔ ጠበቃ አለ። ጠበቃውን እኔ ብር ከፍዬው እንዲከሰው ለምን አታደርግም? ገንዘብ ካለው ሊከፍል የሚችል ከሆነ ነው። እንደዚያ ነገር ውስጥ አንግባ። ሀቁ ልንገረማ ነው ሰውየው አሁን ታውቃለህ፣ የሰው ሀቅ ምንም እንደማይጠቅም ማንም እዚህ ሁሉም ሰው ያውቃል። አሁን ያለበት ደረጃ በግልጽ ልንገር፣ ኮንዶሚኒየሙም የለም፣ ከዚህ በፊቱም ያለው ሱቆች ጠፍቷል። የሰውየው ሰውየውም ከስሯል ነው የምትለኝ? ሰውየው ከስሯል። አላህ አጥፍቶታል ማለት ታስሯል። በቃ የእሱን ቶፒክ አታንሳትም። ከከሰለ ምንም አይደል፣ አላህ ቀጥቶታል። በዱንያ ራሱ ግን ገንዘብ እያደረገ ኦኬ። ሌላው ነገር አሁን እኔ ጋር ወደ ሶስት ሺህ ሰው አለ። ስንት ሰው ነው አንተ ጋ ያለው? ሁለት ሺህ ዘጠኝ መቶ ወደ ስድስት ሺህ ሰው እያየን ነው ማለት ነው።